እኔ እነግርሃለሁ። ይሄ ንብረቱ ምናምን ብለው ቆን አይቀር እኔ ትክክለኛ ህይወት ነው የምፈልግ። ገባ አይደል? ሁሉ ነገር እያሰብን ነበረ። እኔ እዚህ ቤት እንደገዛ ነው የማውቀው። የራሳችን የሆነ ነገር እንዳለን ነበር የማውቀው፣ ግን ስመጣ እንደዚያ አይደለም ያገኘሁት። እኔ በማን አይ አንቺ ውብዬም ደግሞ ይሄንን ካየሽው እኔም አንቺ ደግሞ አንላቀቅም። በቃ እኔም እሱን አለቅቅሽም። ይሄ ከሆነ ፍላጎትሽ፣ እልክ ከሆነ ሁላችሁም እንትን ያላችሁ ጋር መቼም ቢሆን አንላቀቅም። ቢሆን እሱን ነው የምለው። ሰማኝ አይደለ ገና ውይይን እያሰብሻው፣ ሪያን ሲቀጥል ደግሞ ናሂ በሶሻል ሚዲያ ታዋቂ ሆነህ እሷን ባህ ብቻ ባፍህ ባፍህ ብቻ በሶሻል ሚዲያ ታዋቂ ከመሆንህን ባለትዳር ነህ፣ ትዳርክን ረስተህ እሷን ብር እስከማል እስከማስላክ ደረጃ የደረስክበት ነገር እኔ በጣም ና ያሳዘነ በጣም ነው የገረመኝ። እግዚአብሔርን ነው የምላችሁ። ትናንትና ራሱ አይታችሁ ከሆነ እስከ ዛሬ እንደዛ ስትለኝ የነበረው መጀመሪያ ለምነ እኔ ባለትዳርነኝ አላልከኝም እኔም ብለህ ወጣህ ነው አባባሏ ነው። ብሩን እንድተውን ልፈልግህ ነው። ስለ ብሩ ከሆነ ችግር የለውም እያለች ነው እና ናሄ ራሱ በጣም ስተተኛ ነው። ሰውን እንዴት ባፍ በምላስ ትዳር እያለው ልጅ እያለው ትቶ የሰውን እንትን እንትን ማለት ከባድ ነው። አንቺ ራሱ መላከሽ በሶሻል ሚዲያ ተዋውቀ ነው ራሱ። ዛሬ እናትም አባት፣ ወንድም የማይታመንበት ጊዜ ነው። እንኳን ባዳ ልናምን ቀርቶ ማለት ነው። ሰላም ጤና ይስጠልኝ ውድ እና የተከበራችሁ የብዙሃን ቻናል ቤተሰቦች፣ እንዴት ናችሁ አላችሁ? ወይን ያለው እግዚአብሔር ይመስገን፣ ሁሉም ሰላም ነው። እንግዲህ ናርዲ በራሷ ቻናል መታለች ዛሬ ማለት ነው። እንግዲህ ማንም የለ ደግሞ የሆነ ወንድሞ ይሆን ምናምን፣ ግን ያ ልጁ ሶሻል ሚዲያ ታዋቂ ነው ውብዬ ለምን አታስብ ምናምን ሲላት፣ እንዴት ነው የምታስበው ምናምን። ውብዬንም ለምን እንግዲህ እየዛተች ባን ነው፣ አለቀሽ እያለች ነው። ውብዬ ምን ታውቃለች? ውብዬ ምን ታርግሽ? እንደውም ውብዬ ነበረች አንቺ ላይ መዛት ያነበረባት ማለት ነው። እንደ አኳኋኑ ከሆነ ባሌ ባሏን የነጥቅሻት አንቺ ነሽ፣ ትዳሯን ምስቀልቅሎ ነው ያወጣሽው አንቺ ነሽ። ውብዬ ምን ታርግሽ ነው? ውብዬ ላይ ትዝቻለሽ። ውብዬ ላኪለት ብላ ነው ያስናከችሽ ብሩን። አንዳንዴ ግን የምንናገረውን ነገር የምናደርገውን ነገር ብናውቅ መልካም ነው እላለሁ። ምክንያቱም ውብዬ እዚህ ጋር ምንም የምታውቀው ነገር የለም። ለእሷም እኮ ዱብዳ ነው የሆነባት፣ ለእሷ ለውብዬ እራሱ ዱብዳ ነው የሆነባት። እና ውብዬን ባታስፈራሪያት መልካም ነው እላለሁኝ። እና ዛሬ ደግሞ በቃ መንታዎቹ ኪራና ሱራ እራሱ የሉ፣ እሷ ከሆነ ልጅ ጋር ያ ቲክቶክ ላይ ታዋቂ መሰለኝ ልጁ ውብዬን ና አታስቢም ወይ ስለት አለቃትም ምናምን እያለች ነው እየዛተች ነው በጣም። እና ስተት አለ ሰው የሰው ልጅ ማለት ነው ባለትዳር እየሆነ እያወቀ፣ አንቺ እኮ እራስሽን ለማታለል ፈልገሽ ነው እንጂ ከመጣሽ በኋላ ራሱ እሱን ነው የምፈልገው ማለት የለብሽም አሁን እስቲል፣ አሁን ላይ እሱን ነው የምፈልገው እያልሽ ነው ገንዘብን ከመጣሽ በኋላ ራሱ አጥፍተሻል አይደል? ገንዘብሽን ይዘሽ የሰው በል ያለበትን ገንዘብ ያለበትን ገንዘብ ከፍሎሽ አንቺ የሚራሽን ህይወት መምራን ነበረ ወይ? ሰይጣን አሳስቶን ሊሆን ይችላል። እኔ እየት አመልጣለ ብሎ ነው። ግን እኔ እንኳን በሶሻል ሚዲያ ታዋቂ ሆኑ ማለት ነው። አሁን ቴክኖሎጂ በበዛበት ሰዓት ብር ብር ሊበላ እንደው የማላቀሱ ሶሻል ሚዲያ ተጠቃሚ ያልሆነ ሰው እራሱ ይህን እያወራ እኔን ሲጀነጅነ ፎቶ መላላካችን አይቀርም። መቼም ስንጀናጀን ፎቶ መላላክ አይቀርም፣ በዛ በፎቶ ይገኛል። አሁን እድሜ ለቴክኖሎጂ እንኳን ሶሻል ሚዲያ ተጠቀሚ ሆኑ ታዋቂ ሆኖ ማለት ነው ሶ እኔ ናሄ ምን አሳስቶት እንደሆነ አላውቅም። እግዚአብሔር አምላክ ይወቅ ነው ምለው። ግን አንቺ አሁንም ወደ ራስ ተመልሰች ብረሽኝ እነሱ አንዴ ማለት እንጃ ብቻ አሁን እራሱ ብዬና ናሆ ናሂ ቢታረቁ እምነት አይኖራቸውም። ገባችሁ? አምነው ኖራ የምትወደው ነው በቃ ምንም ነገር አያደርግም ብላ አሁን ሌላ ነገር ስታይበት እንጃ ሆዳ ሆዷ ሁሉ ይሸካል። በቃ የሆነ ትጠራጠራለች፣ ሁሌ ትጠራጠራላችሁ። አንድ ሰው አንዱ የምነቱን ታጣጣ ነው፣ ማንኛውም ሰው ማለት ነው። እና አንችን መጀመሪያም አጥፍተሻል ከመጣሽ በኋላ ልጁን እያየሽ ሁለተኛ እርጉዝ መሆኗን እያወቅሽ እና ይሄን ነው የምፈልገው ብሩን አልፈልግም ብለሽ ባያሽ አሁን ደግሞ ውብዬ ላይ መዛት ተገቢያ አይደለም። እንደውም እኳች ማስያዝ ትችላለች ውብዬ። የሚያስከደው ማለት ነው። በሰው ትዳር ላይ ልጆቻቸው ምስክር ናቸው። እንደ ምን የሚያስከደው እናንትን የሚለውን እንኳን ወቂ እና ሄድም አለቀውም ውብዬን አለቃትም ትላለች። ውብዬ ምንም አይመለከታትም ውብዬ እንደውም አንቺን ነበር አለቃትም ማለት ያለባት ማለት ነው፣ ካወቅሽ ህሌናሽንትን ካለች ማለት ነው። አሁን እሷ የምትለው ይመክረኛል፣ ምን ይለኛል፣ ምናምን አንዳንድ ጊዜ ኛ ሴቶች ማለት ነው። ግን እኔ ምንው ያልገባኝ እስካሁን ያልገባኝ ነገር ደግሞ እንድጠራጠር ያደረገኝ በምን ሰዓት ነው የሚጀነጅናት? ናሄ እኔ ይሄ ብቻ አልገባኝም። በምን ሰዓት ይጀነጅናል? ውብዬ ፊቱ አብሮ ነው የሚቀመጡት። በምን ሰዓት ይጀነጅናታል? የሚያወራት በምን ሰዓት ነው? በጣም እኔ በጣም ይሄ ራሱ ግራ ያጋባል እኮ ሁለት ዓመት ሙሉ ሲያወራት፣ እንግዲህ ውብዬን ካገባ ውብዬ እና ናሄ ከተጋቡ ሁለት ዓመታቸውን ጨርሰው አራተኛ ሊይዙ ነው። ውብዬን ካገባ በኋላ ንችል መጀንጀን የያዘው ማለት ነው። በምን ሰዓት ነው የሚያወራት፣ በምን ሰዓት ነው የሚጀነጅናት? እኔ በጣም ግራ እያጋባኝ ነው። በጣም ግራ እያጋባይ። በእርግጥ ያመናችሁት ሰው ያደርጋል የሆነ ያወራል ብላችሁ አልጠብቁም። የምታምኑት ሰው ያውም ደግሞ ውብዬና ናሂ በተክሊል ነው የተጋቡት፣ ታውቃላችሁ። በቁርባን ይቅርታ፣ በቁርባን የተጋቡ በቁርባን ደግሞ የተጋባ ሰው

በምን ሰዓት ነው የሚያወራት እኔ በጣም ግራ እያጋባኝ ነው እና አባካችሁን ምንድን ነው ሶሻል ሚዲያ ተጠቃሚዎች ማለት ነው ትዳራችሁ ላይ በትዳራችሁ ላይ ትዳር በትዳር ላይ ትዳር ለምንድን ነው ሁሉም በቃ ሁሉም ከትንሽ እስከ ትልቅ እኔ የማውቃቸው ማለት ነው ጠብ ጠብ ወይኔ እና አረጋጉት ጥሩ አይደለም ምን አይነት ሰይጣን ነው የገባባችሁ እናንተ ቤተክርስቲያን ሄዳችሁ ጸልውነት እና ውድ ቤተሰቦች፣ አሁንም ለልጆቻቸው ከቻት ብርሽን ይስጡሽና ናሂና ውብዬን ለማስታረቅ ይቅርታ ጠይቀሽ ለማስታረቅ እንትንበይ። ምክንያቱም ውብዬ እዚህ ጋር ምንም የሚያገባን ነገር የለም። ስጫ አላለችሽ፣ ተጀናጀኒ አላለችሽ። ምንም ነገር የምታውቀው ነገር የለም። ውብዬን ከዚህ ውስጥ አውጫት። ሌላው ሲቀጥል ደግሞ እኔ በጣም እና በጣም የገረመኝ ውድ በተሰቦቼ ሄሉ በመጀመሪያ እንደዛ በጥፊ ልማት ያላለችው አሁን ምን ገለበጣት? አብራ የበላቻት የጠጣቻት እንደ ህቷ የምታያት ስትመጣ የምታከብራት ውብዬን ግልብጥ ብላ ወደ ውብዬ ወደዝችኛ መሄዱ እኔ በጣም አይገረመኝ፣ በጣም በጣም ነው አይገረመኝ። የሄሉ በጣም ነው የገረመኝ። በእኔ ይደርሳል አለማለቷ ነግበኔ አለማለቷ ተገልብጣ ወንድሜ ወንድሜ ነው ማለቷ ለምን እኔ ልጅ አይሆንም በትዳር በትዳር ላይ ትዳር እንትን ብሎ ማግጦ ሲሄድ ዝም አይደለም፣ ልጅ የለምና የሆነም እንኳን ወንድሜ ማለት ነው። ከልጅ የበለጠ የለም እና ነገ መቼም ዋጋሽን ታገኛለሽ። እኔ በጣም ነበር የምወደው በጣም ማለት ነው። ግን አሁን አረኬቷ ነው ውዬ ላይ አረኬት ስታሰኝ ቤት እኮ ነው ምንትስ ሰሞን ስትል እኮ በጣም ነው ያነደደችኝ። በጣም ከሚገባው በላይ ማለት ነው እና ሄሉ የስራሽን ታገኛለሽ። አንቺም ነገ ትወጃለሽ፣ ነገ ትዳር ትይዣለሽ፣ በላይሽ ላይ የሚሄድ ወንድ ይዘዝብሽ ብይሻሉ በቀደም እና ናሂ ግን እኔ ይሄን አድርገው ከሆነ ንጹሕ ላይ ነው የምትለው። ንጹሕ መሆኑህ በጣም ጥሩ ነው። እውነት ያሸንፋል። በእርግጥ እውነት ተቃጥናለች እንጂ አትሰበርም። መቼም እውነት እውነት ነው። እንግዲህ ልጅቷ እንደምትለው ከሆነ የሁለት አመት ብሬን በልቶኛል ከሄድኩ አራት አመት ነው ብላ ዛሬ ብዙ ነገር ነው ያወራቸው። እንግዲህ ፈጣሪ አምላክ ደግሞ ውብዬና ናሄን ተመልሰው ለልጆቻቸው ራሱ የሆነ አላድለ አትተማመኑም፣ እምነት አይኖራችሁም። ግን ለልጆቻቸው ልጁ አይታችኋል አባ ምናምን እያለ አሳዝኖኛል። ለልጆቻቸው አንድ ላይ ቢሆኑ እኔ በጣም ደስ ይለኛል። ቅዱስ ገብርኤል፣ ቅዱስ ሚካኤል መካከላቸው የገባውን ሰይጣን ሰብሮ አንድ ላይ እንዲሆኑ ነው የምመኝላቸው፣ ለልጆቻቸው እኔ ለልጆቻቸው ነው እነሱ ተዩ፣ ናሂ ውብዬ አሳዝነ ናሂ ግን እንደዚህ ያርጎ ከሆነ በጣም ባረጌ ነው። እና ቤተሰቦቼ እኛ ሴቶች ሴቶች እየልንገራችሁ እኔ በተደጋጋሚ ይናገራሉ። እንኳን በሶሻል ሚዲያ ተዋውቀ ነው በአካል ሳናቀው ብር ልንልቅ ቀርቶ ስራ ለመስራት ን ቤት ግዛ አዲስ አበባ ላይ። እኔ ግን አንዳንዴ ውሸት ነው የሚመስለኝ። የት ነው የሁለት አመት ብር? ማን ነው ከሄደች አራት ዓመቷ ነው። የሁለት ዓመት እንትን ነው ቤት መግዣ መስሪያ መነገጃ የሚሆነው? እኔ በጣም ግራ እያጋባችን ልጅቷ። አንዳንዴ ግን ማለት ነው መነገጃና መስሪያ እንዴት ነው የሚሆነው? ሊሆን አይችልም። እኔ ይሄ አይዋጥልኝም በጭራሽ ማለት ነው። ሊሆንም አይችልም። መነገጃ መስሪያ አዲስ አበባ ላይ ምን አይነት ቤት ነው የሚገዛልሽ? መነገጃ ራሱ አይሆንም ለአዲስ አበባ እንደሁን ስራበት ከተባለ የሁለት ዓመት ብር መነገጃ ራሱ አይሆንም። እና አንዳንዴ ንጹሕ ነኝ እያለ ነውና፣ ይሄ ግን ለምን ተደርቦ ወጣ? ያጠራጠረኝ ብርጭቆ የሰበረበት ያጠራጠረኝ ነገር ነው። በሶሻል ሚዲያ ታዋቂ ሆኑ የሰው ገንዘብ አረብ ሀገር ያሉ በጣም አስባለሁ፣ ምናምን እያለ ነው ይበላል ብዬ አላስብም? መቶ በመቶ አይደለሁም ግን ግን እንደዛ አድርጎ ከሆነ በጣም በጣም ነውር ነው። በጣም ከሚገባው በላይ ማለት ነው እና ከውብዬ እሱ አሳዘነች ማለት በጣም ይሄ ደግሞ በጣም አሞኛል። ውብዬ ሁለት ነፍስ ሆና እሱ እንደዛ ማለቱ በጣም አናዶኛል። እና ብቻ የሁለት አመት ብር አዲስ አበባ ላይ እንኳን ቤት ሊሰራ እንኳን መነገጃና ቤት ሊሰራ እንኳን ቤት ሊሰራና እንኳን መነገጃ ሊሆን ቀርቶ ቤት የረባ የረባ መነግጃ ራሱ እንደው ሽንኩርት፣ እናንተን የሆነ ፍራፍሬ ነገር ወይ ሸቀጣ ሸቀጥ ትንሽ እየከፍት እንደሆነ አላቅ፣ የሁለት አመት ብር ደሞዝ ማለት ነው። እና ለማንኛውም ግን አንቺ ብርሽን ተወሰደብሽ፣ ብርሽን ስጠይ ብለሽ ይቅርታ ጠይቀሽ ባልና ሚስቶቹን ለልጆቹ ስትይ ብትመልሽ ነው ምለው። እና ውድ ቤተሰቦቼ ባለትዳር የሆኑ ወንዶች አትንኩ፣ በተለይ ልጅ አላቸውን የምሬኛ እኛ ነገ ብንወልድ ምን እጣ ይደርሰናል የእኔ ልጅ ምን እጣ ነው የሚደርሰው እኔ ምን አይነት እጣ ላይ ነው የምወርቀው ባለትዳር ወንዶችን አትንኩ ልጅ ያላቸውን በተለይ ለነሱ ልጅ ወልደው ለልጆቻቸው እናት ያልሆኑ ለእናንተ አይሆኑ የምሬ ነው ወንድ ጠፍቶ በአለም ላይ የለም ብትባሉ ባለትዳርና ልጅ ወለዱ አባቶችን አትንኩ እኔ ለተዳራቸው ሳይሆን ተልጆቻቸው በህይወት እያሉ እናትና አባት በሴት ምክንያት ልጅ የአባትን ናፍቆት እና የእናትን ናፍቆት አቶ ማደግ የለበትም ባይነኝ ይሄ መቶ ፐርሰንት ማለት ነው። እና ይሄ ነው ይመስላሉ ድ ቤተሰቦቼ ሰላማችሁ ይብዛ፣ ወዳችኋለሁ። መልካም ጊዜ